ተነስተልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለይን እያለን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተነዋል። አብራችሁን ቆዩ። የኤርትራና ኢትዮጵያ ግጭት ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል ተቋሙ ገለጸ። በኢትዮጵያና ኤርትራ መካከል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀ። ተቋሙ ግጭቱ ከፈነዳ የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪም በድንበርና በባህር በር ጉዳይ አገራቱ ድርድር እንዲያደርጉ ጠይቋል። ክሊንግዲን የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራ ሰሞንኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለት አገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ህብረትን ጨምሮ ኃያላን አገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለት ተናግሯል። ተቋሙ የአውሮፓና የአፍሪካ ህብረት ሁለቱን አገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲያዊ ስራ እንዲሰሩም ጥሪ አቅርቧል። ሁለቱንም ሀገራት ተቃዋሚዎች ከመርዳት ይታቀቡ የዓለም ሲሆን በድንበርና በባህር በር ጉዳይ ንግግር እንዲጀምሩም ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በአገራቱ መካከል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለ ሲሆን ከቀጠናው አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርም ብሏል። ኤርትራ የአብይ አህመድ የባህር በር ፍላጎት እንደ ስጋት ትመለከተዋለች የሚል የተቋሙ ማስጠንቀቂያ ሪፖርት ከግብፅ ጋር የምታደርገው ግንኙነት የዚህ ስጋት ውጤት እንደሆነም አንስቷል። ከዚህም ጋር በተያያዘ የኢትዮጵያና ኤርትራ ድሮኖች በተከታታይ ቀናት በድንበር አካባቢ ቅኝት አደረጉ። በቃላት ምልልስና በወታደራዊ እንቅስቃሴ ውስጥ የሚገኙት የሁለቱ ሀገራት ድሮኖች በተከታታይ ቀናት ድንበር አካባቢ ቅኝት ማድረጋቸው ተሰምቷል። ረቡዕ ዕለት የኤርትራ ድሮኖች ዛላንበሳ አካባቢ አሰሳ ያደረጉ ሲሆን፣ የኢትዮጵያ ድሮኖች ደግሞ ሐሙስ ዕለት ከመቀሌ እስከ ውቅሮ ቅኝት ማድረጋቸውን ምንጮች አስታውቋል። የኢትዮጵያው ጠቅላይ ሚኒስትር በሀገር ውስጥ ተመረተ የተባሉ ድሮኖችን ዛሬ እንደሚያስመርቁ መዘገቡ ይታወሳል። ኢትዮጵያ ድሮን ለውጭ ገበያ ማቅረብ የሚያስችል አቅም ገንብታለች ተባለ። ጠቅላይ ሚኒስትር አብይ አህመድ ዶክተር ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን ወይም ድሮኖችን የሚያመርት ስካይዊን ኢንዱስትሪን መርቀው በከፈቱበት እንዳስታወቁት ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅሟን ይበልጥ ያሳድጋል ብለዋል። ኢንዱስትሪው የሚያመርቷቸው ድሮኖች የኢትዮጵያን ሉዓላዊነት የመጠበቅ አቅሟን ይበልጥ የሚያሳድጉ ናቸው ተብሏል። ድሮኖቹ በከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡና ጸረ ድሮን ጭምር እየታጠቁ መሆናቸውንም አረጋግጠዋል። ኢንዱስትሪው ድሮኖቹን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እንዳለውም ገልጸዋል። ትግራይ ውስጥ እንቅስቃሴው እጅግ አደገኛና የማያባራ ቀውስ የሚያዋልድ በመሆኑ በአስቸኳይ ይቁም ሲሉ አቶ ጌታቸው ረዳ አሳሰቡ። የሰራዊት የአመራር ውሳኔ በሚል ህገወጥ ጉባኤ ላካሄደ ቡድን ስልጣን ለማስረከብ የተጀመረው እንቅስቃሴ እንዲቆም ሲል የትግራይ ክልል ጊዜያዊ አስተዳደር ትእዛዝ ሰጠ። ትእዛዙን የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህገወጥ ተግባር፣ አስነዋሪ ለውጥ አደናቃፊና እርባናቢስ ሲሉ አጣጥለውታል። ፕሬዝዳንቱ በቀጥታ ለጊዜ አስተዳደሩ ምክትል ፕሬዝዳንትና የሰራዊት አዛዥ ሌተናል ጀነራል ታደሰ ወረደ የካቲት 26 2017 ዓ ም በጻፉት ደብዳቤ ህገ ወጥ ተግባሩ በአስቸኳይ እንዲቆም አዘዋል። ህገወጥ ጉባኤ ያካሄደ ቡድን ሲል የገለጹት የደብረ ጽዮን ህወሀት የክልሉ ማዕከላዊ ሰሜናዊ ምዕራብ ዞን የጊዜያዊ አስተዳደር መዋቅሮች በሰራዊት በመታጠቅ መቆጣጠሩን አንስቷል። ህገወጥ ድርጊቱ በተቀሩት ምስራቃዊ፣ ደቡባዊ፣ ደቡብ ምስራቅና መቀሌ ዞኖች ለመፈጸም ያለመ እንቅስቃሴ እየተደረገ ነውም ብሏል። አቶ ጌታቸው ማንኛውም ጥያቄ አለኝ የሚል የሰራዊት አመራር በህጋዊ መንገድ ጥያቄውን ማቅረብ የሚችልበት ስርዓት በመጣስ በቀበሌ በወረዳና በመንደር ሰራዊት እያሰማሩ የመንግስትን መዋቅር ለማፍረስ ማህተም ለመቀማት የሚደረግ እንቅስቃሴ ከስርዓት አልበኝነት ውጪ የሚያመጣው ፋይዳ የለውም ብሏል። በተወሰኑ የሰራዊት አመራር ስም ሰራዊቱ በማሰማራት የመንግስት መዋቅሮችን ህገ ወጥ ጉባኤ ላካሄደ ቡድን ለማስረከብ የሚደረግ እንቅስቃሴ እጅግ አደገኛ እና የማያባራ ቀውስ የሚያዋልድ በመሆኑ በአስቸኳይ ቆሞ ህገወጥ ተግባሩ እንዳይፈጸም ያዘዙት የሰራዊት አመራሮች እንዲጠየቁ ሲሉም ፕሬዝዳንቱ በደብዳቤያቸው በአጽንኦት አሳስቧል። ለምክትል ፕሬዝዳንት የሰራዊት አዛዥ ሌተናር ጀነራል ታደሰ ወረደ በፕሬዝዳንት ጌታቸው ረዳ የተፈጸመ ደብዳቤ ትዕዛዝ በግልባጭ ለሰላም እና ለጸጥታ ቢሮ፣ ለከፍተኛ የሰራዊት አዛዦች ሜጀር ጀነራል ዮሐንስ ወልደጎርጊስ፣ ሜጀር ጀነራል ማሾ በየነ አሳውቋል። በትግራይ ክልል የአምስት ሰዎችን ህይወት የቀጠፈ ጥቃት ደረሰ። በትግራይ ክልል ማንነታቸው ያልታወቁ ታጣቂዎች በሰላማዊ ሰዎች ላይ ጥቃት አድርሰዋል ሲል የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ዳጉ ጆርናል በተመለከተውና ጽህፈት ቤቱ ከደቂቃዎች በፊት ያጋራው መረጃ መሰረት ትላንት የካቲት 28 ቀን 2017 ዓ.ም በራያላማጣ ያላ ወረዳ ጥሙ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት የአምስት ሰዎች ህይወት ሲያልፉ ሁለት ሰዎች በከባድ መኩሰላቸው ተገልጿል። ጥቃቱ ምሽት አራሳ ገደማ መፈጸሙን የገለጸው ጽህፈት ቤቱ የጥቃቱ ሰለባዎች ደግሞ በቤተ ክርስቲያን ውስጥ የጸሎት ስነስርዓት ሲፈጽሙ የነበሩ ሲቪሎች ናቸው ብሏል። የትግራይ ኮሚኒኬሽን ጉዳዮች ጽህፈት ቤት ጥቃቱን ጭካኔ የተሞላበት ጭፍጨፋ ሲል የገለጸ ሲሆን የክልሉ መንግስት ከሚመለከታቸው የጸጥታ አካላት ጋር በመሆን የድርጊቱን ፈጻሚዎች በቁጥጥር ስር ለመዋል ክትትል እያደረገ መሆኑን አክሏል። በርካታ ኢትዮጵያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180ዎቹ ደብዛቸው ጠፋ። ከጅቡቲ የተነሱ ስደተኞች ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙበት ከ180 በላይ ስደተኞች ሳይሞቱ እንዳልቀሩ የተባበሩት መንግስታት የስደተኞች ድርጅት አይኦኤም አስታወቀ። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ አገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባረ ሰላጤው አገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ። ጀልባዎቹ ላይ ተሳፍረው የነበሩት እና ደብዛቸው የጠፋ ስደተኞች የየትኞቹ አገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ ኤፒ ግን አብዛኞቹ ኢትዮጵያን መሆናቸውን ዘግቧል። ከየመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡ ጀልባዎች መካከል አንዷ 31 ኢትዮጵያን ስደተኞችና ሶስት የየመን የጀልባ ሰራተኞችን አሳፍራ እንደነበር ኤፒ ጨምሮ አመልክቷል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩት እና ቀደም ሲል በደረሱ አደጋዎች ሰዎች ሰለባ ከሆኑት መካከል በአብዛኛዎቹ ኢትዮጵያውያንና ሶማሊያውያን መሆናቸው ይታወቃል። የአይኦኤም ቃል አቀባይ ታሚም ኤላይን ለኤፒ እንደተናገሩት ሐሙስ ዕለት የመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉ ሁለት ሰዎች ውጪ 181 ስደተኞችና አምስት የየመናውያን የጀልባ ሰራተኞች እየደረሱበት አልታወቀም። የዜናው ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች ሁለት ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሁለት ሰዎች ሲሞቱ፣ ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸውን ዘግቧል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124ቱ ወንዶች እንዲሁም 57 ሴቶች መሆናቸውን ተናግሯል። አደጋው ከደረሰ ባቸው ጀልባዎች ሁለቱ የየመን ጀልባ ሰራተኞች በህይወት ሲተርፉ ቀሪዎቹ ሰዎች እና የጀልባ ሰራተኞች ሳይሞቱ አይቀርም የሚል ስጋት አለ። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉ ሰዎች መካከል አንድም አስክሬን አልተገኘም። ስደተኞች እንዳመለከቱት የሰው አዘዋዋሪዎች የአየር ሁኔታው አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግዴለሽነት ጀልባዎች ባህር ውስጥ እንዲያቋርጡ ያደርጋሉ። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ህይወት ላይ ቁማር እየተጫወቱ ነው። የስደተኞችን ህይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ህይወት መጥፋቱ ይቀጥላል ሲሉ በየመን የአይ ኦ ኤም ኃላፊ አብዱል ሳተር ኢሶኤቭ ተናግሯል። በአካባቢው በዚህ ቀደም በደረሱ አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸው የሚታወቅ ሲሆን ሐሙስ እለት በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኛውን ከኢትዮጵያ ወይም ከሶማሊያ ሊሆን እንደሚችል ይታመናል። ኢትዮጵያና ሶማሊያ ወደ ባህረ ሰላጤው ሀገራት እንዲሁም ወደ ሳውዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውንና የቤተሰባቸውን ህይወት መቀየር አላማ አድርገው አደገኛውን ባህር ለማቋረጥ ይሞክራሉ። ነገር ግን ጥቂት የማይባሉት ከመነሻው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን፣ ተሳክቶላቸው ባህሩን የተሻገሩት ደግሞ በሚያቋረጣቸው አገር ውስጥ ለእስር፣ ለጥቃት፣ ለግዳጅ ጉልበት ስራና ለሌሎች አይነት ብዝበዛዎች ይደረጋሉ። በተጨማሪም በርካታ በህገወጥ ሰዎች አዘዋዋሪና በታጣቂ ቡድኖች አማካኝነት ለገታና በግዳጅ ገንዘብ እንዲከፍሉ ይደረጋሉ። በባህርና እና በየብስ ላይ ሞትና ስቃይ በተደጋጋሚ በሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚጋዙ ሲሆን አይኦኤም እንደሚለው ባለፈው የአውሮፓውያን አመት ከ60 ሺህ በላይ ስደተኞች የመን ደርሷል። እንዲሁም 580 ሴቶችና 100 ህጻናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይም የደረሱበት አይታወቅም። ከ750 በላይ የሐዋሳ ዩኒቨርስቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና አምስት ሰራተኞች መታሰራቸው ቅሬታ አስነሳ። በማህበራት ተደራጅተው ከ15 አመት በላይ ለሐዋሳ ዩኒቨርሲቲ ያገለግሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናበታቸው መግለጹንና ጥያቄው ጋር ተያያዥ ከአምስት በላይ ሰራተኞች መታሰራቸውን ለአዲስ ስታንዳርድ ገለጹ ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኞች እኔ ጽዳት ነው የምሰራው 17 ዓመታት አገልግያለሁ በወር ከ1100 ብር ነው የሚከፈለኝ ጭማሪ ስንጠይቅ የምንከፍለው ጭማሪ የለም እናሰናበታችኋለን አሉን ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋል በኢትዮጵያ የአዞ ስጋ ሽያጭ ሊጀመር ነው። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት ነው። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ ለኢትዮ ኤፍኤም በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጿል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳይት ጥናቱ ተደርጎ ከአንድ አመት በፊት ሬስቶራንቱ ለመክፈት እንደታሰበም ተናግሯል። የውጮቹ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ አቶ ዳይት አንስተው አሁን ላይ በሀሳብ ደረጃ ነው ያለው ጉዳይ ወደ ተግባር አ አልተገባም ብሏል። በአካባቢው አዞዎቹን የሚንከባከቡ ሰዎች የአዞ ስጋ እንደሚመገቡ የሚናገሩት አቶ ዳዊት ይህን በስፋት እንደተለመደና አዲስ ነገር እንዳልሆነ አስታውሰዋል። የአዞ ስጋ በጣም ጣፋጭና መድኃኒትም መሆኑን በጥናት አረጋግጠናል። እናም በቅርቡ የአዞ ስጋ ሽያጭ በይፋ እንደሚጀመርም ገልጿል። 2500 አዞዎች እንዳሏቸውና አሁን ሰፋ ባለ መልኩ እየተፈለፈሉ መሆኑን አቶ ዳይት ተናግሯል። ከስምምነት ለመድረስ ከሩሲያ ይልቅ ዩክሬን አስቸጋሪ ናት ሲሉ ትራምፕ ወቀሱ። በሩሲያና በዩክሬን መካከል ሰላም ለማውረድ ከሩሲያ ይልቅ ከዩክሬን ጋር መግባባት የበለጠ አስቸጋሪ ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግሯል። አሜሪካ ከሩሲያ ጋር የምታደርገው ግንኙነት በጥሩ ሁኔታ እየሄደ ነው ያሉት ፕሬዚዳንቱ ከዩክሬን ይልቅ ከሩሲያ ጋር ከስምምነት መድረስ ቀላል ሳይሆን አይቀርም በማለት ለጋዜጠኞች ተናግሯል። ነገር ግን ትራምፕ ይህንን ከማለታቸው ከስድስት ሰዓታት ቀደም ብሎ ከዩክሬን ጋር የተኩስ አቁም ስምምነት እንዲደረስ በሩሲያ ላይ መጠነ ሰፊ ማዕቀቦችና የታሪፍ ግዴታዎችን ለመጣል እያሰቡ መሆናቸውን ተናግረው ነበር። ፕሬዝዳንት ትራምፕ የሩሲያ መሪ ፑቲን ጦርነቱ እንዲያበቃ ፍላጎት ያላቸው ሲሆን በዩክሬን በኩል ተመሳሳይ ፍላጎት አለ ብለው ለመናገር እንደማይችሉ ገልጿል። ለዩክሬኑ የሚሰጠው ድጋፍ ለምን እንዲቋረጥ እንዳደረጉ ተጠይቀው ፕሬዝዳንት ትራምፕ በሰጡት ምላሽ ፍልስጤናውያን ከስምምነት ለመድረስ ፍላጎት እንዳላቸው ማወቅ እፈልጋለሁ። ነገር ግን ይህ ፍላጎት እንዳለ የማውቀው ነገር የለም ብለዋል። አሜሪካ ከዩክሬን ውድ ማዕድናት ከፍተኛውን ድርሻ ለማግኘት የሚያስችላትን ስምምነት ፕሬዚዳንት ቮሎድሚር ዘነልስኪ እንዲፈርሙ እና ከሩሲያ ጋር በፍጥነት የተኩስ አቁም ስምምነት ላይ እንዲደርሱ ትፈልጋለች ብለዋል። ነገር ግን የዩክሬኑ ፕሬዝዳንት አስተማማኝ የደህንነት ዋስትና ለሀገራቸው እንዲሰጥ ከስምምነቱ ውስጥ እንዲካተት ይፈልጋሉ። ትራምፕ በበኩላቸው ዋስትናውን መስጠት ቀላል ነገር መሆኑን እና ከስምምነቱ በኋላ ለውይይት የሚቀርብ መሆኑን አመልክተዋል። የተከበራችሁ የኢትዮ ሚረር ቤተሰቦች ለዛሬ ያሰናዳንላችሁ መረጃዎች እነዚህን ይመስላሉ። በሚቀጥለው መረጃዎቻችን እስከምንገናኝ ድረስ ቸሩኑ ልየትምኝን በዚሁ እንሰናበታለን። መልካም ጊዜ